ጠራን ላይ እየ በቃቸው ብለኛንም በሀገራችን በቤታችን አኑረ የዚች ልጅ ቪዲዮ ሳይ በጣም ነው ያሳዘነች ማለት ነው ይያለቀስኩ ነበር ምን አስለቀሰሽ ምን አደረገች አልተሩት ይችላልላችሁ ሁኔታው ካልገባችሁ እንጂ ከገባችሁ ግን እናንተም ታዝናላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ እንዴት ናችሁ ሁን ያለው አልহামዱሊላ ਮੈਂ ਮੁਸ਼ੇ ਕਾਲਿਤ ਨੇ ਜ਼ਾਰੇ ਬਾਦ ਦੇ ਸਿਡੋ ਮਤਿ ਚਾਲੂ ਆਵਰਾਚੀਂ ਕੋਈਓ ਲੇ ਚਾਨਾਲੂ ਆਡਿਸ ውድ ቤተሰቦች የአገሬ ልጆች ዛሬ ከፍቶኛል ከምላችሁ በላይ ወድ ላይ የከፋኝም ደግሞ በራሴ ላይ ሳይሆን ግን፣ ሁሌም እንደምላችሁ እኛ አረብ ቤት ውስጥ የምንሰራ ልጆች ተመሳሳይ ህይወት ነው የምንኖረው ብዬ ስለማስብ የዚች ነታችን ቪዲዮ ሳይ ከፋኝ ማለት ነው። እሱ ምንድነው መሰላችሁ፣ ልጅቷ እንዳያችኋት በጣም ቆንጆ ልጅ ነች። ዘንጣ ለብሳለች ማለት ነው። ዘንጣ የለበሰችው ደግሞ እንግዲህ ከመዳማ ጋር ለመውጣት ነበር። ግን ምን ታደርጉታላችሁ የሀገሬ ልጆች፣ ድህነት ከባድ ነው ወላሂ። ድሀ ከሆነ እየቻለን እንዳልቻለን፣ እያወቅን እንዳላወቅን፣ እውቀቱ ቢኖረን እንኳ ተረግጠን እንድንኖር ልክ እንዳላወቅን ይፈረድብናል ማለት ነው። ገብታችኋል። በቃ በእነሱ ቤት መቼ ምን መልበስ እንዳለባቸው፣ በነሱ ቤት መቼ መዘነጥ እንዳለባቸው የሚያውቁት እነሱና እነሱ ብቻ ናቸው። ለምን እነሱ በቤታቸው ስለሆነ ሁሉንም ነገር ቢያደርጉ መብታቸው ነው። ገባችሁ? እኛ ግን ከነሱ ቤት እስካለን ድረስ እነሱ በሚፈልጉት መንገድ እንጂ እኛ በምንፈልገው መንገድ እንድንጓዝ አይፈልጉም ማለት ነው። እና ይቺ መዳም እንደሰማችኋት ልጅቷ በመዘነጧ ሙድ እየያዘችባት ነበር ማለት ነው። እኔ ከዛ በፊት በግልጽ ነግራታለች አልነገረቻትም አላቅም። ነግሬያታለሁ ብላለች እሷ። እንግዲህ ሱፐርማርኬት ልነር ነውና ልረሽ ብያታለኋለች ማለት ነው። ልጅቷ ደግሞ እንዳያችኋት እንግዲህ በተቻለት አቅም ልብሷን ቀያይራ ሜካፕ ተጠቅማ ዘንጣ ጥሩ ልብስ ነው ጥሩ ጫማ ያለችውን መርጣ ለብሳ ነበር ማለት ነው። ከዛ የመውጫ ሰዓታቸው ደረሰና መዳማ ውጭ አለቻት ማለት ነው። ሊሄዱ ማለት ነው። ከዛ ሲወጡ ስታያት መዳማ ልጅቷ በጣም ዝንጥ ብላ ለብሳለች። እኔ የገረመኝ ነገር ማለት ነው የናቲቱን ተውትና፣ ሕፃኗ ራሱ ማለት ነው እየተናገረች ነበር። ሹፉ ኬፍል በሰ ሹፉ ሹፉ እያለች ነበር ማለት ነው። ሙድ ያዘችባት ሕፃኗ ሳይቀር ማለት ነው። እና ይቺ ልጅ በቃ ልወጣ ነው ብላ ያው ከቤት ሲወጣ ሁሉም ሰው በተቻለ አቅም ራሱን ጠብቆ ጥሩ ነገር ለብሶ መውጣት ነው የሚፈልገውና፣ እሷም ደግሞ ይመቸኛል ያለችው ልብሷንም ጫማዋንም ለብሳ ሜካፓንም ተጠቅማ ወጣች ማለት ነው። ከመዳማ ጋር ገና ወደ ውጭ ሳይወጡ እዚሁ ቤት ውስጥ ተገናኙ ማለት ነው። እና ስታያት መዳማ ግን ካሜራዋን ደቅና እየሳቀች ሙድ እያዘች ነበር ማለት ነው። እኔ ያልኳት ሱፐር ማርኬት ልነር ነው ለበን እና ጅቡን ነው መሰል ልንገዛ ነው ያልኳት። ሹፉ ኬፍል በሰት ካና ብንዚር ካፍላ ያኔ ሀፍላ እንሄዳለን ያልኳት ይመስል እንዴት አድርጋ ሀፍላ እንደሚሄድ እንደምሄድ ሰው እንዴት አድርጋ እንደለበሰች እንዴት እንደዘነጠች ተመልከቱ፣ ሜካፕ ሳይቀር ተቀብታለች፣ ምናምን እያለች ሙድ እያያዘችብን ነበር ማለት ነው። ገብቷችኋል? ከዛ ሹፌን የለበስኩትን ለበስኩት ምንድን ነው ለበስኩ ያለች ቦቲኑ ምናምን ለብሻለሁ፣ አንቺም ደግሞ የሚመችሽን ሰፋ ያለ ልብስ ልበሽ ምናምን እያለች ሙርት ይዝብን ነበር ማለት ነው። እና ይሄ ታዲያ ምን ችግር አለው? የከፋ ቃል እኮ አልተናገረቻትም ልትሉ ትችላላችሁ እናንተ አይደል? ያገሬ ልጆች ይች ልጅ በቤቷ ብትሆን ኖሮ የፈለገችውን ነገር አድርጋ መውጣት መግባትም ትችል ነበር። ለምን መብቷ የራሷ ስለሆነ ማለት ነው። ግን ከሰው ቤት ስንኖር ሁሌም ቢሆን በእነሱ ፕላን እንድንጓዝላቸው ነው የሚፈልጉ። ገባችሁ? አንዴ ስትዘንጡ ለምን ዘነች ትባላላችሁ። ሳትለብሱ ስትቀሩ ለምን አለበሽን ትባላላችሁ። ሳትቀይሩ ስትቀሩ ለምን አልቀይራችሁን ትባላላችሁ። ሁልጊዜ እንግዛላቸዋለን ትደብቃላችሁ እኮ የሚሉ መዳሞች አሉ። ግን ደግሞ እንደዚህ ለብሰን ደግሞ አምሮብን ሲያዩ ደግሞ የማይወዱ አሉ እና አሁን ይቺ መዳም ማለት ነው በዚህ ሰራተኛ ቦታ ብትሆን እሷ መልበስ እሷ መዘንጥ ፈልጋ ዘንጣ ተቀባብታ ተኳኩላ ወጥታ ቢሆን፣ እች ሰራተኛ ደግሞ ጥሙርሙር እንዳለች ወታ ቢሆን፣ መዳምን ማንም የሚናገራ ስለሌለ በፈለገችው ነገር መጓዝ ትችላለች፣ አይደለ? ይህች ግን ሰራተኛ ስለሆነች በቃ እንደ ለብሳለች መሻላ፣ እንደዚህ ነበር እሺ። እንደ ሱፐር ማርኬት እኮ ነው የምንሄድ ብላ ቀለል አድርጋ ማለፍ ብቻለች ማለት ነው። ወደ ሌይ ልጅቱ ተሸማቃ ግን ምንድነው የሚባለ የአገሬ ልጆች ሳር ስቃሉ እንደ ማሽላ የሚባለው፣ ውስጧ አርር እያለ ለላይ ግን ፈገግ እያለች ነበር ማለት ነው። ገብታችኋል? እንዳልኳቸው ይቺ ልጅ በራሷ እቅድ በራሷ ፕላን የምትጓዝ ቢሆን ኑሮ የፈለገችውን ነገር ማድረግ ትችል ነበር። አሁን ግን እሷ ደክማ እንደዚህ ለብሳ ተቀባብታለች፣ ግን ያደረግችው ነገር ትክክል አይደለም እያለቻት ነው መዳማ። ሱፐር ማርኬት ነው የምልህ ምን ችግር አለ ታዲያ? ሱፐር ማርኬት ስተርስ እንደዚህ ለባብሳ ብትሄድ እንደዚህ ዘንድ ምን ችግር አለው? ማለቴ ለራሷ አለባበስ ይሄ ነው የተመቸኝ፣ ካለች ከተመቻት ምን አገባት ማለት እሷ አሁን እያለች ያለችው የለበሰችው ልብስ ጥሩ ልብስ አይደለም፣ ቅርጥሽን ያሳያል፣ እንደዚህ እኮ ጥሩ አይደለም ምናምን ብላ አይደለም የመከረቻት። እሷ ያንገበገባት ሱፐር ማርኬት ልንሄድ፣ እንዴት እንደዚህ ዘንጠሽ ትለብሻለች ነው እያለች ያለችው። ገብቷችኋል። እና እኔ በጣም ነው ያሳዘነችኝ። እና እንደው አላህ የሰው ቤት ሕይወት እንደው በቃችሁ ነው በአገራችን እንደው ሕይወታችን የምንኖርበት ወላሂ ሁላችንም እኮ አረብ ቤት ውስጥ የምንሰራ ልጆች አላድለን ብሎ እንጂ ቢያድለን ኑሮ በዚህ ሰዓት እኮ የራሳችን ህይወት እኮ አሳምረ የምንኖርበት ጊዜ ላይ ነበር። ግን ምን ታደርጉታላችሁ የሀገሬ ልጆች? እና ወላይ ሰው ቤት ተቀጥሮ መስራት በጣም ከባድ ነው። አይደለም ለአመታት ይቀርና ለሰዓታት እንኳ የቀን ሰራተኛ ሆናችሁ በሰው ቁጥጥር ስር ማለት ከባድ ነው። እና እንደው አላህ አየ በቃችሁ በለን። እኔ በጣም ነው ያሳዘነችኝ። ብዙዎቻችሁ ቀለል አድርጋችሁ ልታዩት ትችላላችሁ። እኔ ግን አልታየኝም። ገባችሁ። እሷ ዘንጣለች፣ ለብሳለች፣ ደክማለች። ይሄን ሁሉ ለማድረግ ዋጋ ከፍላለች። ግን አይ ግብ ያለቻት ልታስቀይራት ነው ማለት ነው። ያ ማለት ልጅቱ እንግዲህ ገብታ ልትቀይር ነው። ገባችሁ። ግን እንዳልኳቸው በራሷ ቤት የምትኖር ቢሆን የራሷን ነገር ማድረግ የምትችልበት ሁኔታው ስትሆን ድሮ እንደፈለገችና እንደፈለገችውና መውጣትን መግባትም ትችል ነበር። እኔ ደግሞ ወይ ከነቢጃማ ወጣ ቢሆን ልጅ እንደዚህ ወጣሽ ምና ምናም ብላ ልትናገራት ትችላለች። አሁን ደግሞ ግን ሲጀመር አረቦች አንዳንዶቹ ማለት ነው ሰራተኛ ሲያምርባት አይወዱም። ለዚያም ነው ኬሼ የመሰለ ቡቲቶ ዩኒፎርም በየሰዓቱ እየገዙ የሚያመጡ ብዙዎቹ ማለት ነው። ገብቷቸዋል ለምትሉ ልጅቷ እንዳያሻ በጣም ቆንጆዬ ልጅ ነች፣ ታምራለች። እኔ በውበት ስለምትበልጣት ይሆናል እንደዚህ ያሸማቀቀቻት እንደዚህ እንድትለብስ ማትፈቅድላት ብዙቶች እኮ አሉ ወላሂ። ከኦንላይን ልብስ ይጠልባሉ። ከኢትዮጵያ ቆንጆ ቆንጆ ልብስ ይዘው ይመጣሉ ግን እንዳመጡ እንኳን ሳይለብሱት ድጋሚ ይዘውት ይመለሳሉ። ለምን እነሱ ሲለብሱት ደስ ስለማይላቸው። አሁንችም ደግሞ ለእሷ ልጅቷ ኮ እየተቀረጠች እንደሆነ እኮ ራሱ አታውቅም። አሁን ይሄ ስተቀርጾ ሚዲያ ላይ የሚለቀቅ ነው። አንዳንዴ ደግሞ እናንተም ይበላችሁ አንዳንድ እህቶች በጣም ነው የምታናዱት ወላሂ። ምክንያቱም ራሳችሁን አታስከብሩም። የእነሱ ፎሎ መሰብሰቢያ ትሆናላችሁ። አትቀርጹ ይበሉ ስትባሉ አሰሙም ማለት ነው። ሁልጊዜ ተረግጠን እንድንኖር ነው የሚፈልጉት እና ሲቀርጧችሁ ዝም አትበሉ። የእነሱ ፎሎ መሰብሰቢያ አትሆኑ፣ መብታችሁን አስከብሩ። እናንተን ከተመቻችሁ ማለት ነው፣ ስራ አይደለም። ተር ወጣንም ተር እኔ ብን ቀይር ብትለኝ ወላሂ ላዚም ላልቀይርላት። ቀይር ብትለኝ እኔ እንደዚህ ለብሼ ወጥቼ ላልቀይርላት። እንትን ምቾት የሚሰጥሽ ልብስ ገብተሽ ልበሽ። እሷ እኮ የምችኛል ብለ ለበሰችው፣ ምን አገባት? ምን አገባት? ህፃናቶቹ ሳይቀርሙ ይዘውባት ከፍሽፉል በሰት ውሽ ምናምን እያሉ ማለት ነው። ሰር እንደዋለህ ይ እንደው አንተ ከዚሁ ቤት በቃች በለን። ወላሂ ግን እኔ በዚህ በኩል አልሐምዱሊላ እንደፈለግኩ ነው የምለብስ። እንዲሁ እንደፈለግኩ እንዲሁም ሱሪ አለብስም ስለምላት ይሄ እጅጌ ሙሉ ያልሆነ ልብስ አለብስም ስላት ምና መዳሜ ትናድዳለች፣ ብታ ማለት ነው ጂንስ ልበሽ፣ ከረጃጅም ቀሚሶች ከእንትን ቲሸርቶች ምድርባ ሸሚዝ ጋራ ምናምን እያች ትገዛልኛል። እኔ ግን አለብስላትም እና እንዲሁም ትናደድብኛለች። አንዳንዴ ከወጣት ቤት መስራት ከባድ ነው። ወጣት ትሆናለች፣ እኔ መዳማ ማለት ነው እና ወጣት ናት፣ ድምጧ ያስታውቃል። ያንሳት የሚያነሳ እሷ ብቻ ሁልጊዜ ዘናጭ ማለት ነው። ሰራተኛ ቢዘነጥ የማምርበት መዘነጥ የማይችል ነው የሚመስላቸው። ና እኔ በጣም አሳዝነኛለች። እንዲያው የኔ ውድ እንዲያው ከዚህ ቤት አወጥቶ እንዲያው በራስሽ ቤት የምትኖርበትን ጊዜ እንዲያው ቅርብ ያደርግልሽ ነው ምለው። እስኪ እናንተስ ምን ተሰማችሁ? ኮመንት ላይ ግለጹ እስኪ።